ርዕሰ መስተዳድሩ የክልሉን ህዝብ የመሠረተ ልማት ጥያቄዎች ለመመለስ በርካታ ተግባራት ተከናውነዋል ብለዋል። ዜጎች የተለያዩ ሙያዎችን በማግኘት ሥራ ፈጣሪዎች እንዲሆኑ የቴክኒክና ሙያ ተቋማት ሚና ከፍተኛ መሆኑን ገልጸው የኮሌጁ መመረቅ ለአካባቢው እድገት መሠረት መሆኑን አመላክተዋል። የአውራዳ አውራዳ ኢንዱስትሪያልና ኮንስትራክሽን ኮሌጅ ዋና ተልዕኮው በተለይ በተለያዩ አጋጣሚዎች የከፍተኛ ትምህርት እድል ያላገኙት ያገኙትም ቢሆኑ አማራጭ የስራ እድል በሚፈልጉበት ሰዓት እዚው መጥቶ የሙያ እና የክህሎት ስልጠና ወስደው ራሳቸውን አብቅቶ አዘጋጅተው በራሳቸው ስራ እንዲፈጥሩ ከራሳቸውም አልፎ ለሌሎችም የስራ እድል ሊፈጥር የሚችል የቴክኖሎጂ መስኮችን፣ የኢንዱስትሪ የማኑፋክቸሪንግ መስኮችን ከፍተው እንዲሰሩ እድል የሚያገኙበት ትልቅ ተቋም ነው። በክልሉ ለቴክኒክና ሙያ ተቋማት ትኩረት በመስጠትና የማኑፋክቸሪንግ ዘርፍን በማሳደግ ከውጭ የሚገቡ ምርቶችን በሀገር ውስጥ መተካት መቻሉንም አብራርተዋል። ኮሌጁ በክልሉ ሥራና ክህሎት ቢሮ ዘላቂ ልማት ፕሮጀክት የበጀት ድጋፍ ከ53 ሚሊዮን 800 ሺ ብር በላይ በሆነ ወጪ የተገነባ መሆኑን የተናገሩት የቢሮ ኃላፊ ዶክተር አብያ እንደሞ ናቸው። በአስማራ አድማሱ ጠቅላላ ስራ ተቋራጭ የተገነባ ሲሆን በውስጡ መማሪያ ክፍሎችን ቤተ ሙከራን ቤተ መጻሕፍትንና የአስተዳደር ህንፃዎችን ያካተተ ነው። ዛሬ እዚህ ያሰባስበን የአውራዳ ኢንዳስትሪያል ኮሌጅ በክልላችን ካሉ ሀያ የቴክኒክና ሙያ ተቋማት አንዱ ሲሆን የተለያዩ አገልግሎቶች የሚሰጡ ማለትም ባለ ሁለት ፎቅ ያስተዳደር ህንፃ፣ ባለ አንድ ፎቅ የመማሪያ ክፍል፣ ላይብራሪ፣ አንድ የመሰብሰባ አዳራሽ፣ አምስት ወርክሾፖች፣ በከፊል የተጠናቀቁ ሁለት መጸዳጃ ቤቶች እና የጥበቃ ቤቶች እንዲሁም ሌሎች ግንባታዎች አሁን ግንባታው በ53 ሚሊዮን 845 ሺህ 246 ብር አሁን ባለው ደረጃ ለማጠናቀቅ ችለናል። ኮሌጁ ጥራት ያለውን ስልጠና በመስጠት ሀገራዊ ተልእኮውን መወጣት እንዲችል ቢሮው ድጋፍ ያደርጋል ነው ያሉት። ይህ ኮሌጅ ስኬታችሁ መሰላል እንደመሆኑ መጠን ተወዳዳሪና በተግባር ብቁ ሆኖ መገኘት ይጠበቅባቸዋል። ለዚህም ውድ አሰልጣኞች አይተከ ሚና ስላላችሁ ይህን ሚናችሁ እንድትወጡ አደራ ለማለት እወዳለሁ። ይህ ኮሌጅ ጥራት ያለው ስልጠና በመስጠት ለኢንዱስትሪ የልቀት ማዕከልና የእውቀትና ክህሎት የተላበሰ የሰው ኃይል ማፍራት ተልእኮ እንዲወጣ የከተማውን የሆኑ አስተዳደር እንዲሁም የአካባቢ ማህበረሰብ አስፈላጊ ሁሉ አቀፍ ድጋፍ እንዲያደርግ ፍሬ ለማቅረብ ወዳሉ የክልሉ ስራና ክህሎት ቢሮም ከጎናቸው በመቆም አስፈላጊውን ክትትልና ድጋፍ እንደሚያደርግ ላረጋግጥላቸው ወዳለሁ የካፋ ዞን ዋና አስተዳዳሪ የአቶ እንዳሻው ከበደ በበኩላቸው መንግስት የህብረተሰቡን የልማት ጥያቄዎች ለመመለስ እየሰራ ስለመሆኑ የኮሌጁ መገንባት ማሳያ ነው ብለዋል። አዲሱ ክልላችን ከተመሰረተ በኋላ ተጀምሮ ያልተጣቅ ፕሮጀክቶችን ከሚያመስጠት ሊተናገር የሚችልበት ሁኔታ እንዲኖር ቆራጥ አቋም ወስዷል። ከዚህ ውስጥ አንዱ የአውራዳ ቴክኒክና ሙያ ነው ወይም የኮንስትራክሽን ኢንዱስትሪያል ኮሌጅ ነው። ይህን በማድረግ ክልሉ አሁን አልኮል እዚህ ደረጃ እንዲደርስ ስላደረገ በዞኑ አስተዳደር እና በራሴ ስም ላቅ ያለ ምስጋና ላገር መጋ የአውራዳ ከተማ አስተዳደር ከንቲባ አቶ ታረቀኝ ኃይሌ የትምህርት ተቋማት ለሀገር ሁለንተናዊ እድገት የሚጫወቱት ሚና ከፍተኛ መሆኑን ተናግረው ኮሌጁ ለአካባቢው እድገት የጎላ አበርክቶ እንዳለው ገልጸዋል። ዛሬ እየተመረቀ ያለው ኮሌጅ በቀጣይ ለበርካታ ወጣቶች የስራ እድል የሚፈጥር ፖለቲካ፣ ማህበራዊና ኢኮኖሚያዊ ዘርፍ እምርታ የምናስመዘግባቸው ብቻ ሳይሆን የአካባቢውን እምቅ ሀብት የምንፈጥርበትና የብልጽግና ጉዞ ይሁን የምናደርግበት መሆኑ አያጠራጥርም። አስተያየት የሰጡት የአካባቢው ነዋሪዎችም ወጣቶች ከስራ ጠባቂነት ተላቀው ስራ ፈጣሪዎች እንዲሆኑ የሚያስችል መሆኑን ተናግረው ቴክኖሎጂን ተደራሽ እንደሚያደርግ አብራርተዋል። ግንባታው በስኬት እንዲጠናቀቅ አስተዋጽኦ ላበረከቱ አካላት የምስጋናና እውቅና ሰርተፍኬት ተበርክቷል። በመጨረሻም በኮሌጁ አረንጓዴ አሻራ የማኖር መርሃ ግብር ተከናውኗል።